ደግሞ በሌሊቱ ሰላም ጤና ይስጥልህ። የቤተሰቦች እንዴት ና ቸገር ለመሄድ እንግዲህ ዛሬ ስንት ቀን ነው? ዛሬ ሀያ ሶስት ቀን ቅዱስ ጊዮርጊስ አርብ፣ በረራ አለ ዛሬ ጀምረናል ጉዟችን። አሁን ዛሬ ከዶርሚ አራት ወር አምስት ወር የኖርኩባት ዶርሚ ፕሮግራም አለን። ነገ እሁድ ነው፣ የረፍት ቀን ነው። ለዞ የምንጀምር ሰኞ ነው። ወደ ባህር ዳር ባህር ዳር የምንሄድበት ሰኞ ያደረግንበት ምክንያት እንግዲህ ፖከር ዛዙ ከትልልቅ ሰዎች ጋርም ፕሮሞሽንም ለመስራት ስላሰብን ቀደም ብለን አንድ አራት ቀን ወደኋላ መለስ አድርገን ነው ከጉዟችን የምንሄድ። ገረመኝ በጣም ገረመኝ። ባለፈው ሁለት ሰዎች በድንበር ተጣሉ። እሺ አቶ ሊቀመንበር ላይ ቅርብ ሲሄዱ ከሰዓት በኋላ

ሰላም ያገናኘ ሰላም ደርሰህ ተመለስ ነው። አመሰግናለሁ። ይሄ ብሎግ ይቀጥላል። አሁን ዛዙ ይመጣል። ከዚህ ታክሲ ዘንድ መናኸሪያ እንገባለን። ከዛ በኋላ እንትን ባህር ዳር

አሁን የት ነን? ለምደጫ አብስኩ ዛዙ ኮሶቨር ደርሷል። በጣም ድምቅ ያለ ከተማ ነው።

አረ ስልኩን ብራዘር ምንም ያሳዙ ይላል። ከማርቆስ ከወደ ከተማ ማለዳ ማለዳ ከወደ ከተማ ግርግር ይሰማል። ማለዳ ማለዳ ታጥና ገብቻለሁ የጎጃ ማራዳ

ጂማር ሆቴል አይደለም ያ፣ እና ጂማር እንገናኝ ቀረሁ። አረ መላ በሉ፣ ዘመድ ወዳጆች፣ አይናፋፍኛለሁ መላ እታናገኝ

እንደነሱ እንቀዝፋለን፣ እንቀዝፋለን፣ እንቀዝፋለን ነው። እንደ ብስክሌቱ አይደለ? በጣም ነው መቀዝፍ። ዞሮ ዞሮ ብገባ እኮ ዋና ዋኝች መውጣት ይችላል አይደለ? ይሄንን ስልኬ ነው። አዎ ስልኬማ መቼም ያደርጋል። ለሱማ መቼም ወይ ይዛ ለመግባት። እስኪ አንዴ ወደዚህ መገረም ምናምን ነገር እንደዚህ ስታደርገው ወደዚህ ይሄዳል። እንደዚህ ስታደርገው ተመሳሳይ ነው ነው ነው ነው ነው ነው ደግሞ በለሊቱ ለምንድን ነውስ ልቤ ማዋተቱ? አንድ ላይ ክፉ አይን ካሺ ደግ ደግ ሽነን ስማ የኛን ባህር ዳር የቆንጆቹን ከተማ ቪዲዮ ነው።

በምትሄዱበት ሁሉ መልካም ቆይታ ቦታ እየተመኘን እንሰናበታችኋለን። ብዙቸሁ በሌላ በላ የሚቀጥሉ መንገደኞቻችን፣ ተጨማሪ መረጃ ወይም መጠሳካ ካስፈለጋችሁ በጣም የሚገኙ የኢትዮጵያ አየር መንገድ ሰራተኞች